አዳአዳአዳም እግዚአብሔር ምክእዚህ ቤት እንደዚህ ዲስሪስፔክት መደራርግ አይቻልም። ሶያና ሶሊያና መነጋገር ከፈለግ ስርዓት ይዘች ትናገርያለች። ማንም እሱ አስመሳይ ቢልሽ አልፈቅድለትምራራአውራብዬ ዘ እዚህ ቤት ውስጥ ማንም ማንንም ዲስሪስፔክት አያርግም። እሱ አንቺን አስመሳይ ቢል አልፈቅድለትም፣ አልፈቅድለትም ዲስሪስፔክት እንዲያደረገች አስመሳያልሽ መስደብ አትችኝ። አይደለም ያልኩት አይደለም። አስመሳይ አይደለም ያልኩት። አሁን ማስመሰል ይብቃን፣ በቃን፣ ይብቃን። እኔ እኔ እውነታውን ለማውጣት ነው። ሆስፒታል ላይ ወስዶ መድኃኒት አለ መተኛው ለሶስት ቀን ሜይ ቢ ይህን በህግ ጉዳይ እሄድበታለሁ። ነገር ግን ምንም አይነት ማስረጃ ይህ መላኩ የሚባለውን መታወቂያውን ጭምር አስመጣለሁ። ድሮ ብር ትራንስፈርም ስንደራደግበት የነበረው አካውንቴ አንድ ስለሆነ ብር ትራንስፈርም ሳደርግበት የነበረውን ማቅረብ እችላለሁ። በጣም ብዙ ሚሊዮኖች ትራንስፈርም የተደራደግንበትን ማለት ነው መላኩ የሚባለውን ማቅረብ እችላለሁ። እሷ የሰጠችኝ ስልክ ግን የአበሻ ልብስ እንኳን እንደማይሰራ ነው የተናገረው። ስለዚህ በሀሰት ስሜን ያጠፋች ነው። በቻልሹ መጠን ለህዝቡ እንድታስረጅልኝ የምፈልገው እኔ ስራ መስራት እፈልጋለሁ። ህመም ላይ ነው የሚያለውት። እባካችሁ እባካችሁ፣ በሐሰት ስሜን እያጠፋች እናንተ እየቆራረጣችሁ በየቦታው እየተለጠፈ ብዙ ነገሮች እየተበለሻሹ ነው። በስንት ድካም የገነባሁት ስሜን እያፈረሰች ነው ያለችው። ለምታፈርሰው በህግ አግባብ እሄድበታለሁ፣ ህግ ይወስነዋል። ነገር ግን ከእንግዲህ በኋላ ግን ያለ ምንም ማስረጃ ስሜን አታንሳው። እዚህ ቤት እባክሽ ይህን አድርጊልኝ። ትናትናም ከትናትና ወዲያም ሁለት ቀን ሙሉ በኔ ምክንያት በኔ ምክንያት እዚህ ቤት ስላቆየዋችሁ ረጅም ሰዓታችሁን ስለያስኩኝ፣ ይቅርታ። እንድትረዱኝ የምፈልገው ግን ምንም አይነት የሰራሁት ወንጀል ካለ ይጠይቁኝ በህግ ማግባብ በሚፈልጉት መጠን። ነገር ግን አሁን በሚደርሰኝ በተለያዩ መረጃዎች ግን ተመሳሳይ ልብስ የሚሰሩ እንደኔ ተመሳሳይ ልብስ የሚሰሩ ግሩፕ ተፈጥሮ እኔን ለማጥፋት የተነሱበት መንገድ አለ። ካሁን በፊትም ይህን እንደዚህ እንደዚህ ያደርጋል እየተባልኩ ኤምባሲ ደረጃ ድረስ ተደርሶ ተጣርቶ ነው በነፃ የተለቀቁት እና እባክሽ አቦ የሚሰራ ሴራዎች አሉ። እግዚአብሔር ምስክሬን የሚሰሩ ሴራዎች አሉ። በገንዛ ቤተሰቤ ነው። ከዛ ማ ግሩፕ ተፈጥሮ እንደነበረ ከአንድ ወር በፊትም እየተነገረ ነው ያለው እና እውነታ ካለ በመረጃ ይሞግቱኝ። ምንም አይነት ማስረጃ ያቅርቡ። እኔ ለሚፈጠረው ነገር ለሚደረገው ነገር ልጠየቅ። እኔ ያነሳ የአረብ ሀገር ሰው ነው። የአረብ ሀገር እህትና ወንድሞቼ ናቸው። እኔ በየእምባሲው በር በየጎዳናው አስር ብር አምስት ብር አጠራቅሜ ነው እዚህ ደረጃ የደረስኩት። ልትሰማኛለህ። ፍቅርንማ የትም ይሁን የትም እንደምበቀለው እርግጠኛ ነኝ። በደንብ አርጌ። በገንዘብ ብቻ አይደለም መበቀለው፣ በሌላም ጨምሬ ነው መበቀለው። በተለይ ደግሞ ከእሱ ጋር ጨምሬ የምበቀለው ሰው አለኝ። አስፈለገ። ይህኛው ሪከርድ ለሷ ስብና በጣም ጥሩ አይደለም፣ ደስ አይልም። ለአንቺ ግን ልላክልሽና ሀቡ ስሚው። ለሷ ስብና ስል ለህዝቡ ግልጽ አይሆን፣ ልላክልሽ። ለእሷ ስብና ስል ብቻዬን ስሚው። ይህን ጨርሶ ከሆነ በማርያም እኔ ልናገር እኔ ልናገር ለምን እንደሆን ታውቂያለሽ። ነገር ትናገር፣ ተራዋ ነው ትናገር። ሞዴሬተሮች፣ እሺ ተናገሪ። ሚዩት ነሽ እናት፣ ሚዩት ነሽ፣ ሚዩት ነሽ፣ ሚዩት ነሽ እኮ ነው። ስሚ ወንድሜ ኮንስትራክሽን ስራ ነው የሚሰራው። የወንድሜ ሲሰራ፣ ኮንስትራክሽን ስራ ሲሰራ የሚሰራው ደሞዙ ሙሉ ለሙሉ ለሱ ነው የሚገባው፣ ለፍቅር ነው። እኔ ለምን እየተቀበልኩ እንደምሰጠው አላውቅም። የእሱን እየተቀበልኩም ለፍቅር ነው የምሰጠው። እኔ ሰርቼ መጥቼም ለእሱ ነው የምሰጠው። ከዛ አንዴ እኔ ብር ፈልጋለው፣ ብሩን ለምንድን ነው የምታጠፋው? የሆነ ነገር እናደርገው፣ ለምን ስትወስድብኛለህ? ከወሰደ በኋላ ነው እኔ እንደዚህ ምለው። ከዛ ይሄን ይሄን እምልሽን በሙሉ ካላደረግሽ ብዙ ብዙ ነገሮችን አወጣብሻለሁ፣ እምልሽን ነገር አድርጊ ብሎ ብዙ ነገሮችን እያሰራኝ እሱና እሱ ብቻ ነው። ብዙ ቪዲዮ ከእሱ ጋር ሁለት ቪዲዮ አለኝ አልኩሽ። አንድ ከሱ ጋር ተኝቼ እግዚአብሔር ምስክሬ ነው። አንድ ሁለት ሽንት ቤት ገላይን እየታጠብኩኝ የያዘው ቪዲዮ አለ። ይሄን አውጥቼ ከምለቀው እራስሽን ከምታጠፊ ይሄን ይሄን ነገር አድርጊ ብሎኝ ያደረኩት ይሄ ብቻ አይደለም፣ ይሄ ብቻ አይደለም። ሰው እንደዚህ እንገድላለን አይነት ነገር ሁሉ በይ ብሎኝ ያልኩት ታይም አለኝ ብያለሁ። ሲቀጥል ደግሞ ወደ ኢትዮጵያ ልሳፈር 40 ሺህ ብር ቆርጬ ትኬት ማለት ነው ደርሶ መልስ ትኬት ቆርጬ የተመለስኩበት ሂጅ ያለው ብዬ የቀረውበት ታይም አለ። ምን ብሏል? ኢትዮጵያ ላይ ተቀበሏትና ደብዛዋን አጥፏት ያለ ሰው ነው። ተቀበሏትና ደብዛዋን አጥፏት በማለቱ ቀርቻለሁ። ይሄን ደግሞ ወንድሜ ያውቃል። በቃ ቅሪ ተብሎ አሁን የምትገባው ልጅ ትነግርሻለች። አስገቢያትና የራሷን ችግር ስትናገር የኔን ታሪክ እሷ ታውቃለች። ይህን ሁሉ ታሪክ እች ልጅ ታውቃለች አሁን የምትገባዋለች አንደኛው በደልተኛ ስለሆነች ማለት ነው። ስለ ፍቅር ታሪክ ይሄን ይሄን ይሄን አድርጊ ይሄን አላደርግብሽም ይሄን መረጃ አስቀምጠዋለሁ ይሄን አላስቀምጥብሽም እያለ በእያለ ብዙ ሪከርድ አለ። ይሄ ብቻ አይደለም ሰው እስከ መግደል ብሌን የምትባል ብሌን ማሞ አይዶኖ ተመሳሳይ ህት ኑር እራሷ ብሌን ትሁን፣ እቺ ልጅ እንደዚህ እንደዚህ እንገላታለን ብለሽ በይ ብሎ ሪከርድ ያስቀምጠኝ ሁሉ አለ ለምን ይዋሻል? በይ ብሎኝ ያልኩት ብዙ ሪከርድ አለኝ። ለወንድምሽ ላኪ ያለኝ አለ። ለጥላውን ላኪ ያለኝ አለ። ቀሚስ በተዘዋዋሪ የበላይ ብር አለ። በዛ በዛ ምክንያት እንዴ አቡዬ፣ ቀሚስ ስራ እየሰራን ቀሚስ ስራ እየሰራን እኔ እናሱ ከአንድ ቤት ቀሚስ ስራ ኦርደር እየተቀበልን ኦርደር እየተቀበልን ስማ ኦርደር እየተቀበልን አስራ አምስት ሺህ ብር ቀብድ በተዘዋዋሪ ሳባ ቀሚስ አስራ አምስት ሺህ ብር ቀብድ ልመለስልሽ ነው አጀንዳው ራሱ ስለሆነ ነው። አስራ አምስት ሺህ ብር ቀብድ አስገብቶልኝ ጃፋር ይባላል። ሽሮ ሜዳ ነው የሚሰራልን ልጅ ጃፋርም ይባላል። ተቀብሎ የሚልክልን ልጅ ግን ጥላውን ነው ተቀብሎ ቀሚሱን የሚልክልን ማለት ነው። አስራ አምስት ሺ ብር በተዘዋዋሪ ቀብድ አስገባልኝ ለቀሚስ ማለት ነው። አስራ ምናምን ቀሚስ ነው የዘጠና አምስት ሺ ብር ሂሳብ ይመጣል። ሂሳቡ በአንድ ላይ ማለት ነው። አስራ አምስት ሺ ብር ቀብድ ተቀብሎ በተዘዋዋሪ በላኝ። እራሱ ተቀብሎ በተዘዋዋሪ ተቀብሎ በላ ጠፋ አለኝ። ሲጠፋ አልቅሼ ከጥላውን ጋር እንድጣላ ብዙ ሪከርድ አድርጎኛል። ከዚህም የበለጠ ብሎኛል። ይሄ ይሄ ይደንቅሻል እንዴ መስተፋቅሩ ይሄ ይደንቅሻል? ብዙ ነገር ብሎኛል። ፍቅር ማለት ለነገሮች በማልቀስ አይደለም። አቡዬ የተውኩትን የተቀሰስ ስለቀሰቀስኩት ነው። በማልቀስ ላላለቅስ ዛሬ ቃል ገብቼ ነው የገባሁት። ይሄ መስተፋቅር ነው አይደለም። መስተፋቅር ይሄን አድርጊ ያለኝ አይደለም ሰው እንድንገድል ግን እንደዚህ እንደዚህ ያርገናል በይ ብሎ ያስደረገኝ ሪከርድ አለ ሰው እንድንገድል እህታችን እኛ ምናምነው በማስረጃ ነው እኮ እሱ ማስረጃ ይዞ መጣ አንቺ ማስረጃ ይዘሽ ነው ማስረጃ አቅርቢልና ተቻልኩኝ የቀሚሱን ላስገባ የቀሚሱን በተዘዋወሪ የበላበትን ሰው መስረጃሆን ስለሁን ጉዳ ስለ ቀሚስ ሳይሆን ጉዳያችን አንቺ እሱ በድሎኛል የመስተፋቅሩን ማሳበጃ መድኃኒት ነው ማስተፋቀር አይደለም። ማስተፋቀር መድኃኒቱ የማሳበጃ መድኃኒቱ ነው። የማሳበጃ መድኃኒቱን በምን እንደተነሳ በምን እንደሆነ እኔ የሰው ምስክር ነው ያለኝ አልኩሽ። ጥላውን እራሱ መግባት ይችላል። ውማ እኛ የምንፈልገው ልክ እንዳመጣው የሰነድ ማስረጃ ዶክመንት አቤት ሜቢ የሰው ምስክር ቢሆን የሰውን ምስክር ቢሆን አሁን እየጠየቅኩት ያለሁት እኔ ምን በድያት ነው በየትኛውም መንገድ በምንም መልኩ 17 ሺህ 18 ሺህ ባለበት መካከል እንደዚህ አድርጎ አሳበደኝ እንደዚህ አድርጎ ጸበል አደረገኝ እኔ ለእሷ ስር ሰፈር ለቅቄያለሁ እኔ ለእሷ ስር ቦታ ለቅቄያለሁ እኔ ለእሷ ስር ብዙ ብር ትቻለሁ ብዙ ነገሮች ነን ከጅምሩ እሱ እከፍቼለታለሁ እንደዚህ አድርግል። የእኔ ብር ያልተመለሰ ከእሷ ብዙ ብሮች አሉ። የሰው ምስክር መጠብ የሚቻልና እሷ ፈቃደኛ እና ፈቃደኛ መሆን ብቻ ስትችል ነገር ግን እዚህ ጋር እንድታለፍልኝ ህዝቡም እንዲጠይቅልኝ የምፈልገው አንቺም እንድጠይቅልኝ የምፈልገው ምን አድርጊያት ምን በድያት ነው? ለእኔ ብዙ መስዋዕትነት የከፈለች እሷ እንደምትለው እሷ እንደምትለው የሁለት ዓመት የስንት ጊዜ እንደሞዙ አለን ያደረገች የወንድም ወንድም ወዝ ለኔ ያደረገች መድኃኒት እንዳብድ እንዳብድ ፍቅረኛ የከሆነች የመውደድም በሆነ እንዳብድ እራሴን ጥዬ እንደሄድ የላኩልሽ ፎቶግራፍ አለ ለህዝቡ ታሳይብኛለች፣ መጨረሻ ላይ ምክንያቱም ሜይቢ ሌሎች የሚያስፈልጉ ከሆነ ለስብናሽ፣ ካልፈራሽ ሌሎችን ነገሮች እጨማምራለሁ። ለስብናሽ እና ለስብናሽ ቆራቢ ነሽ ብዙ ነገር በየትኛው ዘመን አይ እኔና አንቺ በዚህ ደረጃ በዚህ ደረጃ መነጋገር አልነበረብንም። ሜይ ቢ በየትኛውም መንገድ አንድ ቀን በመልካም አውርተሽኝ እኔ አንቺን መልካም ያልመለስኩበት አጋጣሚ ካለ እኔ በምንም መልኩ እቀጣለን ነገር። ኢስላም የነቢያት ሃይማኖት ነው እና፣ አሰላሙ ዐለይኩም ወራህመቱላሂ ወበረካቱ። የነቢያት ሃይማኖት ኢስላም እንደነበርና ነቢያቶች በሙሉ ሙስሊሞች እንደሆኑ ከማስረጃ ጋር እናያለን ማለት ነው። በመጀመሪያ ኢስላም አስለመ ከሚል ግስት የተያዘ ሲሆን ትርጉሙ ታዘዘ፣ እጅ ሰጠ ማለት ነው። ኢስላም ለኃያሉ አምላክ በመታዘዝ ለእርሱ እጅ በመስጠት እሱን ብቻ ማምለክ ነው። አላህ ሱብሃነሁ ወተዓላ ምዕራፍ ሁለት ቁጥር መቶ ሰላሳ አንድ ላይ ስለ ኢብራሂም ሲተርክልን እንዲህ ይላል። ጌታውም ለእርሱ ታዘዝ ባለው ጊዜ መረጥ ሲያወጣው ለዓለማት ጌታ ታዘዝኳል። በጥቅሉ ኢስላም ማለት ሀያሉ አምላክ መታዘዝና ለእርሱ እጅ በመስጠት እሱን ብቻ ማምለክ መሆኑን ካየን ቀደምት ነቢያት እና አደም፣ ኑህ፣ ኢብራሂም፣ ሙሳ፣ ኢሳና እንዲሁም የተቀሩት ነቢያቶች ለሀያሉ አምላክ ታዛዦች ስለሆኑ ሙስሊሞች ናቸው ማለት ነው። ነብዩላህ ኑህ አለይሂ ሰላም ሙስሊም ነበረ። ምዕራፍ አስር ቁጥር 72 ላይ በተሻሹም አትጎዱኝ፣ ከምንዳ ምንንም አለምናችሁምና፣ ምንዳይ በአላህ ላይ እንጂ በሌላ ላይ አይደለም፣ ከሙስሊሞችም እንድሆን ታዝዣለሁ አለ። ኢብራሂም አለይሂ ሰላም ሙስሊም ምዕራፍ 3 ቁጥር 65 ላይ የመጽሐፉ ባልተቤቶች በኢብራሂም ላይ በተከራከሩ ጊዜ አላህ Subhanahu Wa Ta'ala እዛ ወረድ ብሎ ቁጥር 67 ላይ እንዲላ ኢብራሂም ይሁዳዊም ክርስቲያንም አልነበረም፣ ነገር ግን ወደ ቀጥተኛው ሃይማኖት የተዘነበለ ሙስሊም ነበረ፣ ከአጋሪዎችም አልነበረም። እንዲሁም ኢብራሂምና የልጅ ልጁ ያዕቆብ አለይሂ ሰላም ለልጆቻቸው ያዘዙት የመጨረሻው ምክርና ኑዛዜ እነርሱ በኢስላም መንገድ ላይ በመጽናት ሙስሊሞች ሆነው እንዲሞቱ ነው። ምዕራፍ 2 ቁጥር 132 ላይ በእርሷን በህግጋት ይቱ ኢብራሂም ልጆቹን አዘዘ፣ ያዕቆብም እንደዚሁ ልጆችን አዘዘ። ልጆች ይኸው አላህ ለእናንተ ሃይማኖትን መረጠ፣ ስለዚህ እናንተ ሙስሊሞች ሆናችሁ እንጂ አትሞቱ አላቸው። ሉጥ አለይ ሰላም ሙስሊም ነበረ። ምዕራፍ 51 ከቁጥር 35 ጀምሮ ከምእመናን በእርሷ በከተማቸው ውስጥ የነበሩትን አወጣን። በውስጧም ከሙስሊሞች ከአንድ ቤተሰዎች በስተቀር አላገኘንም። ዩሱፍ አለይ ሰላም ሙስሊም ነበረ። ምዕራፍ 12 ቁጥር 101 ላይ ጌታዬ ሆይ ከንግስና በእርግጥም ሰጠኸኝ፣ ከህልሞችም ፍቼ አስተማርከኝ። የሰማያትና የምድር ፈጣሪ ሆይ፣ አንተ በቅርቢቱና በመጨረሻይቱ ዓለም ረዳቴ ነህ። ሙስሊምም ሆኜ ግደለኝ፣ በመልካሞችም አስጠጋኛል። እንዲሁም ሙሳ አለይ ሰላም ሙስሊም ነበር። ምዕራፍ 10 ቁጥር 84 ላይ ሙሳም አለ፣ ህዝቦቹ ሆይ በአላህ አምናችሁ እንደሆነ በእርሱ ላይ ተጠቁ፣ ታዛዦችም እንደሆናችሁ በአላህ ላይ ትመካላችኋል። እንዲሁም የፈርዖን አስማተኞች በሙሳ አለይሂ ሰላም ድምቅ ተአምር በተማረኩ ጊዜ በአላህም ጌትነትና በሙሳ ነብይነትም አምነው እነርሱ ሙስሊም መሆናቸውን በማወጅ አላህ ፍጻሜያቸውን አሳምሮ ሙስሊም አድርጎ እንዲገላቸው ተማጽነዋል። ምዕራፍ 7 ከቁጥር 125 ጀምሮ አሉ እኛ ወደ ጌታችን ተመላሾች ነን። የጌታችንንም ተአምራቶች በመጡል ጊዜ ከማመናችን በቀር ከኛ አትጸላም። ጌታችን ሆይ በእኛ ላይ ትዕግስት አፍስስ ሙስሊሞችም ሆነን ግደለን አሉ። ሱለይማን አለይሂ ሰላም ሙስሊም ነበረ። ምዕራፍ 27 ከቁጥር 29 ጀምሮ ሱለይማን ከእርሷን በፊት እውቀትን ተሰጠን ሙስሊሞችም ነበርን አለ። እንዲሁም ኢሳ አለይሂ ሰላምና ሐዋርያቶች ሙስሊም ነበሩ። ምዕራፍ 3 ቁጥር 52 ላይ ኢሳ ከእርሱ ክህደት በተሰማው ጊዜ ወደ አላህ ተጨምረው ረዳቶች እነማን ናቸው? አለ። ሐዋርያትም እኛ የአላህ ረዳቶች ነን፣ በአላህም አምነናል እኛም ትክክለኛ ታዛዦች መሆናችንን መስክር አሉት። እንዲሁም ምዕራፍ 5 ቁጥር 111 ላይ ወደ ሐዋርያትም በኔና በመልክተኛዬ እመኑ በማለት ባዘዝኩ ጊዜ አስታውስ። አመንን እኛም እስላም መሆናችንን መስክር አሉ። እንዲሁም ነቢያችን ሰለላሁ ዐለይሂ ወሰለም ሙስሊም ነበሩ። ምዕራፍ 27 ቁጥር 91 ላይ የታዘዝኩት የዚህችን አገር ጌታ ያንን ክልል ያደረጋትን እንድገዛ ብቻ ነው ነገሩም ሁሉ የእርሱ ነው። ከሙስሊሞችም እንድሆን ታዝዣለሁ አሉት። እንዲሁም አቡ ሁረይራ በዘገቡት ሀዲስ ነቢያቸው ሰለላሁ አለይሂ ወሰለም እንዲህ ብለዋል። እኔ ለመርያም ልጅ ኢሳ አለይሂ ሰላም በዱንያም ሆነ በአኼራ ከሰዎች ሁሉ ቀራቢው ነኝ። ነቢያት በጠቅላላ የአንድ አባት ልጆች የሆኑ ወንድማማቾች ናቸው። እናቶቻቸው የተለያዩ ቢሆንም ሃይማኖታቸው ግን አንድ ነው። ቡኻሪ 3443 ላይ ማለት ነው። እንግዲህ ነቢያቶች በሙሉ ሙስሊሞች እንደሆኑ አይተናል ማለት ነው። ወሰላሙ አሌይኩም ወራህመቱላሂ ወበረካቱ። አሰላሙ አሌኩም ረመቱላ በረካቱ። እንዴት ናችሁ? በባለፈው በኤርሻድ አካውንት ቁርአን ሴት ልጅ በመምታት ያዛል ብለ የሚያነሱትን ሹቡሃ በአጭሩ ለመዳሰስ ሞክረናል። አንዲት ወገናችን ለዚህ ምላሽ ለመስጠት ብላ ስትጠጣር ተመልክቻት ነው። በመጀመሪያ ሳካ ሳታደርሱ የሚለው ሀሳብ የአማርኛ ቁራን ላይ በቅንፍ የገባ ሀሳብ እንጂ አረብኛ ቁራን ላይ የሌለ ነው። ስለዚህ የቁራኑ ሀሳብ እንዲህ ለማለት ነው ብለን በዚህ ምክንያት ልናብራራ አንችልም። ሲቀጥል ግን ይህንን ሀሳብ ማመድና በዛ ጊዜ የነበሩ ሙስሊሞች እንዴት ነበረ ሲተገብሩት የነበረው ብለን ብናይ ለምሳሌ ሳሂህ አል ቡካሪ 5825 ላይ አንዲት ሴት ተደብድባ ወደ ማመድ እንደመጠች የሚናገር ታሪክ አለ። እና በቅድሚያ የምመክርሽ ነገር ቢኖር ዝም ብለሽ ዌብሳይቶችን ብቻ እያነበብሽ እየመጣሽ ቪዲዮ አትስሪ። ቢያንስ እንኳን ቢያንስ የቁርአን አንቀጹ ሙሉ ለማንበብ ሞክሪ። አሁን ያነሳሻቸው ነገራቶች የቁርአን አንቀጹ እንኳ ሙሉ ካነበበ ሲ የሚጠበቁ ጥያቄዎች አልነበሩም። ብቻ እሺ፣ ወደ ሀሳቦቹ ንግባና ቅድሚያ ያነሳሹ ምንድን ነው ቁርአን ድንበር አትለፉ አላለም። ሳካሳታ ደርሱ የሚለው ደግሞ ቁርአን ላይ የሌለ ሙፈሲሮች ከራሳቸው የጨመሩት ሀሳብ ነው ብለሽ ያስቀምጥሻል። ለዛ ነው ምን ይላል፣ ሳካሳታ ደርሱ መቷቸው፣ ቢታዘዟችሁም ለመጨቆን በእነርሱ ላይ መንገድን አትፈልጉ ይላል። አላ ስን ላ እንግዲህ ይሄ ድንበር አትለፉባቸው ማለት ነው። አንቺ ግን አይልም ብለሽ ስትሞግቺ ነበረ። ከዛ በኋላ ደግሞ አላህ ስብሃነሁ ወተዓላ እንዴት ማስታረቅ እንዳለብን ቁጥር ሰላሳ አምስት ላይ እናንተ ዋቢዎች የመካከላቸውን ጭቅጭቅ ብታውቁ ከቤተሰቦቹ ሽማግሌን ከቤተሰቦቿ አንስ ሽማግሌን ሰብስባችሁ እንዴት አድርገን ማስተካከል እንዳለብን አላህ ስብሃነሁ ወታዓላ ተናግሯል ማለት ነው።

ማለት ነው። ሌላ ደግሞ ሰይሐል ቡኻሪ 5825 ላይ አብዱራሕማን ቢን ዙበይር የሚባል ሰው ሚስቱን መጥቶ ነበረ ሰውነቷ እስኪበልስ ድረስ መጥቶታል። ስለዚህ እስልምና ወይም ደግሞ ሙስሊሞች ይመታሉ የሚል ሀሳብ አንስተሻል። አንደኛ ነገር ኢስላም በግለሰብ አይወከልም ይህንን ነገር ማወቅ አለብሽ። አንድ ግለሰብ የሆነ ነገር አረገ ማለት ይሄ የእስልምና ህግ ነው ማለት አይደሉም። ምክንያቱም አንደኛ ነገር ይህንን ነገር ያደረጉት ረሱ ለ ላሁ ለ ሰለም አይደሉም። ረሱ ለ ላሁ ለ ሰለም ደግሞ በሱነን አቢ ዳውድ ላይ አራት ሺ ሰባት መቶ ሰማኒያ ስድስት ላይ አይሻ ረዲ ላሁ አንሀ በጉልጽ በግልጽ ብላለች ዚ የሜሴንጀር ኦፍ አላህ ለ ላሁ ለ ወሰለም ኔቨረ ስትረክ ሰርቫንቶር ውመን ብላ በስነ ስርዓት ገልጻለች። ወ ነ ላሁ ለ ወሰለም ሴትንም ይሁን ባሪያን መተው አያውቁም ብላለች። ለምንድን ያልገስጹት፣ ለምንድን ነው ለምን መታሀት ያላሉት ያሉት ካልን ደግሞ አንደኛ ነገር ሀዲሱ ሙሉውን ሀሳብ አላስቀምጠውም ሙሉ ከሲገቡ ጀምሮ እስኪወጡ ድረስ ያለውን ነገር አይደለም የተናገረው፣ የተወሰነ ሀሳቦችን የጠቀሰው። ሲቀጥል ደግሞ ሴትዮዋ ነበረች ጥፋተኛ። ምክንያቱም ባሏ ላይ ስትቀጥፍና ስትዋሽበት እሱን ለመፍታት ስትጣጣር የነበረች ሴት ስለነበረች ማለት ነው። ነገር ግን ረሱላሁ ዐለይሂ ወሰለም በግልጽ በብዙ ቦታዎች ላይ ሴቶችን አትምቱ ብለው በግልጽ አስቀምጠዋል። ለምሳሌ አክል ሱነና ቢዳውድ 2144ን ብንመለከት ምን ይላል? አጥዒሙሁነ ሚማ ታኩሉነ ወክሱሁነ ሚማ ተክተሱነ ወላ ተድሪቡሁን ወላ ተቀብሁሁን ይላል። ዶ ኖት ቢት ዜም ነ ዶ ኖት ሪላይ ሪቫይል ዜም ብሎ በግልጽ ያስቀምጣል። ማለት እንዳትመቷቸው፣ እንዲሁም ደግሞ እንዳትሰድቧቸው ብሎ አስቀምጧል። ሱራ ሁለት ቁጥር 231ን ማየት ትችያለሽ። ሱረቱል በቀራ ላይ ምን ይላል? ለመጉዳት ወሰን ልታልፉባቸው ዘንድ አትያዟቸው ይላል። ምን ይላል? ለመጉዳት ወሰን ልታልፉባቸው ዘንድ አትያዟቸው ይላል። ቁርዓን ላይ ማለት ነው። ነገር ግን መጽሐፍሽ ምን ያዛል? አንቺ ባልሽን ለማዳን ባደረግሽው ጥረት እጅሽ እንዲቆረጥ ያዛል። ምን ይላል? ዘዳግም ምዕራፍ 25 ቁጥር 11 ላይ ምን ይላል? ሁለት ሰዎች እርስ በርሳቸው ቢጣሉና አንደኛው ሚስት ባሏን ከሚመጣው ሰው እጅ ታድነው ዘንድ ብትቀርብ፣ እጇንም ዘርግታ ብልቱም ብትይዝ፣ እጇን ቁረጥ ዓይንህም ማይራራላት እየሰማሽ ሆኖ አደለ። ለአንቺ ምን እያለሽ ነው? ለባልሽ እንዳታዝንላት፣ ዓይንህም እንዳትራራላት ይላል ማለት ነው። ሌላኛው መጽሐፎች ደግሞ ፋክሲማሪዮስ ዘቅዱስ አፕፋኒዮስ ወንድ ልጅ ብርቱ ተደርጎ የተፈጠረበትን ምክንያት ሊነግረን ነው። እንግዲህ እስኪኒው ሴትንስ በኃይልና በጉልበት ብርቱ አድርገው ቢፈጥሯት ኖሮ ባልተቻለች ነበር። ይህ የሚታወቅ ዘንድ ዛሬ እንኳን አንዳንድ ጠንካራ ሴቶች ከጎልማሳ ጋር ታግለው ለማሸነፍ ሲደርሱ ይታያሉና፣ ስለዚህ መቶና ቀጥቶ እንዲያኖራት መጥቶና ምን ቀጥቷት እንዲያኖራት ብለው ሴትን በኃይልና በጉልበት ደካማ አድርገው ወንድም በኃይልና በጉልበት ብርቱ አድርገው ፈጠሩ ይላል። እዚህ ወንድ ብርቱ ተደርጎ የተፈጠረበት ምክንያት አንቺን ቀጥቶና መቶ እንዲያኖርሽ ነው ማለት ነው። ይህን የሚለው ያስ ገዛ መጽሐፍሽ ነው። በኢስላም ግን በግልጽ ሴቶችን መጉዳት ማሰቃየት እንደማይቻል አሳይቼ ይሻለው ረሱላ ላሁ ሌ ወሰለምም ሴት ልጅ መትተውም ሆነ ነክተው እንደማያውቋ እንግዲህ ሰላም አለይኩም ረህመቱላሂ ወበረካቱ ብያችሁ ሰላም አለይኩም ረህመቱላሂ ወበረካቱ እንዴት ናችሁ? እንግዲህ ወገኖቻችን ንግግሮችን እየቆረጡ በማጣመም አንደኛ ሆነዋል። እቺ ወገናችንም እንግዲህ ቆርጣ አጣማ ያቀረበችውን ነገር እስኪ በትንሹ ተመልክተን እንመለስ። ቻለችሁ። ምንድን ነው ስላሴ ሳይገባን ቀርቶ አይደለም፣ ስላሴ ይገባናል። ነገር ግን አእምሯችን ሊቀበለው አልቻለም ነው በደንብ አስተውሉ ከዚህ በፊት የሆነ ቪዲዮ ሰርቼ ነበረ ለአእምሯችን ቀላል የሆነን አምላክ ለምን አናመልክም በሚል ቪዲዮ ሰርቼ ነበር ካስታውሳቸው የዚች እህታችን እንትን ምንድነው ስላሴ ላይ ስላሴ ሳይገባን ቀርቶ አይደለም ይገባናል ቀላል ነገር ነው አለች ነገር ግን አእምሯችን ሊቀበለው አልቻለም ነው ኦኬ የእሱ አእምሮ ወይም ደግሞ የሙስሊም ወገኖቻችን አእምሮ ስላልተቀበለው ስላሴ ትክክል አይደለም ማለት ነው እንግዲህ እንደተመለከታችኋት ለማስረጃነት እንኳን የማይበቃ የሆነውን አንድ ጥቅስ አንዳለኝ የምትለውን ጥቅስ ፊት ለፊት በመለጠፍ ሙስሊሞች ለአእምሯቸው የሚቀላቸውን አምላክን የሚያመልኩት ስትል ተመልክተናታል። እንቁላልና ፀሐይ እያልሽ ሰላሳ ጊዜ አታስረጅኝ። እኔ አንቺ ምን እንደምታምኚ ገብቶኛል። ነገር ግን ያ የምታምኘው ነገር የማልቀበልበት ምክንያት ምንድን ነው? አንደኛ ነገር መጽሐፍ ቅዱስ ላይ አንድ እንኳን እሱን የሚያሳይ ጥቅስ የለም። ሁለተኛ ነገር እንዴት በአካል ሶስት ሆኖ አንድ አምላክ ትኛለሽ? ይሄ ነገር አእምሮዬ ሊቀበለው አልቻለም። ምክንያቱም ለምሳሌ አንድ ሰው መጥቶ በአካል አራት ነገር ግን አንድ ሚስት ነው ያገባሁት ቢልሽ አትቀበዩም። ምክንያቱም በአካል አራት እስከሆኑ ድረስ አንድ ሊባሉ ስለማይችሉ በአካል አራት እስከሆኑ ድረስ አራት ናቸው ስለምትይ ማለት ነው። ስለዚህ እኔም በአካል ሶስት፣ ነገር ግን አንድ ናቸው ብትይኝ አእምሮ ሊቀበለው አይችልም። ሶስተኛ ማልቀበልበት ምክንያት ደግሞ ምንድን ነው? ነብያቶችም ሆነ ከነብያቶች ውስጥ የሆነው ኢየሱስ ሐዋርያቶችም ሆነ ጳውሎስ ይህንን ነገር አላስተማሩትም። ስለዚህ እንዴት አድርጌ ነው እኔ ሊቀበልሽ የምችለው ከመሬት ተነስተሽ ይህን ነገር ስላልሽኝ ማለት ነው። ሲቀጥል እናንተ በአካል ወይም በማንነት ሶስት ናቸው ብላችሁ ስታምኑ፣ ነገር ግን መጽሐፍ ቅዱስ ምን ይለናል? አምላክ በማንነትም ሆነ በምንነት አንድ ነው ይለናል። በአካል ወይም በማንነት አምላክ አንድ አንድ እንደሆነ እሱም አብ እንደሆነ መጽሐፍ ቅዱስ ሲነግረን ምን ይለናል? አንደኛ ቆሮንጦስ ምዕራፍ አራት ላይ እንግዲህ ለጣዖት የተሰዋውን ስጋ ስለመብላት ጣዖት ሁሉ በዓለም ከንቱ እንደሆነ ከአንዱም በቀር ማንም አምላክ እንደሌለ እናውቃለን አለ። ከአንዱ በቀር ማንም በአካል ማንም አምላክ እንደሌለ ያ አንዱ የተባለውን ደግሞ ቁጥር ስድስት ላይ ሄደን ስናነብ ምን ይላል? ለእኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆንን አንድ አምላክ አብ አለን። ማን አለን? አንድ አምላክ አብ ወልድ አላለም። አብ ብቻ ፊት ለፊት የነጠፍሽው ጥቅስ ደግሞ የተጨመረ ቢሆንም ነገር ግን አብ፣ ወልድ መንፈስ ቅዱስ አንድ ላይ ስለተደረደሩ ብቻ እኔ አምላክ ናቸው ሶስቱም አንድ አምላክ ናቸው ብዬ ልቀበል አልችልም። ምክንያቱም እኛ ጢሞቴዎስ ምዕራፍ አምስት ቁጥር ሀያ አንድ ላይ ምን ይላል? በእግዚአብሔርና በጌታ በኢየሱስ ክርስቶስ በተመረጡትም መላእክት ፊት እመክርሃለው ይላል። ስለዚህ ኢየሱስ እግዚአብሔርና መላእክት አንድ ላይ አንድ ቦታ ላይ ስለተቀመጡ ለዛ ብቻ አንድ አምላክ አላደርጋቸውም መላእክቶችንም ጨምሬ ማለት ነው። ስለዚህ አብ ወልድ መንፈስ ቅዱስ አንድ ላይ ስለተደረደሩ እኔም አንድ አምላክ አልልም ማለት ነው። በአጭሩ መጽሐፍ ቅዱስ ላይ የሌለውም በጉባኤዎች የጸደቀውን ስላሴ አእምሮ የሊቀበለው አይችልም።